እሱን እናንሳ። የማንችስተር ዩናይትድን አጠቃላይ መልክ በማሳመር ረገድ ቀጣዮቹ አራት ጨዋታዎች እጅግ እጅግ በጣም ወሳኝ ናቸው ተብሏል። እነዚህ አራት ጨዋታዎች ዩናይትድን ከማን ጋር እንደሚያገናኙ፣ ጨዋታዎቹ አሁን በተጠቀሰው መንገድ ለምን ወሳኝ ናቸው ተብለው እንደተጠቀሱ እናነሳለን። አሁን ከደቂቃዎች በፊት ቢቢሲ ምን ብሎታል? ይህንን አጋጣሚ ዋይ ማን ዩናይትድ ስኔክስ ፎር ጌምስ ኩድ ሼፕ ዜር ሲዝን። የማንችስተር ዩናይትድ የውድድር ዓመቱ መልክ ከእነዚህ አራት ጨዋታዎች በኋላ ይለይለታል ነው ወይ፣ በመጥፎ ይሳላል፣ ወይ በደካማ ይሳላል፣ ወይ ተሻሽሏል ብለን እንላለን ወይም ደግሞ በምነካው ጥያቄያችን እንቀጥላለን እነዚህን አራት የማንቸስተር ዩናይትድን ጨዋታዎች ሂውጅ ጌምስ ብሎ ነው የሚሰይሟቸው ትልልቅ ጨዋታዎች ትልልቅ ማለት ተጋጣሚዎቹ ትልልቅ ስለሆኑ ማንቸስተር ዩናይትድ ከሊቨርፑል ከአርሰናል ከሲቲ ከኒውካስል አይነት ቡድኖች ጋር ስለሚጫወት አይደለም ጨዋታዎቹ እና በጨዋታዎቹ የሚመዘገቡት ውጤቶች ከሚኖራቸው ፋይዳ አንጻር ነው የሚጀምረው ግን ከሊቨርፑል ጋር ነው የሚጀምረው ግን እሁድ ነው። ስለዚህ ይሄንን ከእሁድ ጀምሮ የሚያደርጉትን ከመጪው ኢንተርናሽናል ብሬክ አስቀድሞ ዩናይትድ የሚጫወታቸውን ጨዋታዎች ካልተሳሳትኩ፣ ከአራቱ ጨዋታዎች ሶስቱ ደግሞ ከሜዳ ውጭ ነው። ቬሪ አንፎርቹኔት ግን እውነት እሱ ነው። ምክንያቱም አሁን ማንቸስተር ዩናይትድ ሆም ፎርሙ ጥሩ እኮ ነው ሳምር። የማንቸስተር ዩናይትድ ሆም ፎርም ባለፉት ተከታታይ ሶስት የፕሪሚየር ሊግ ጨዋታዎችን በኦልትራፎርድ አሸንፏል ማንቸስተር ዩናይትድ እያተቸገረ ያለው በኦልትራፎርድም በነዛ ሜዳም በነዛ ሜዳም በራሱ ሜዳም እያሸነፈ በተከታታይ መወጣት ነው ስለዚህ ይሄ ከሊቨርፑል አንስቶ በቀጣይ የሚደረጉት ጨዋታዎች ሰንደርላንድን ከማሸነፉ ጋር ተያይዞ ወይም ሰንደርላንድ ላይ ድል ከማስመዝገቡ ቀጥሎ የሚመጡ ጨዋታዎች ስለሆነ የማንቸስተር ዩናይትድ እነዚህ አራት ጨዋታዎች እና በአራቱ ጨዋታዎች ላይ የሚመዘገቡት ውጤቶች እጅግ እጅግ በጣም ወሳኝ ናቸው የሚለውን ነገር የምናነሳበት ነው። እኔ ይህንን ሀሳብ ሙሉ በሙሉ ነው የምስማማበት። አንቺስ ትስማሚበታለች? አዎ እኔ ወሳኝ ጨዋታዎች ለማንችስተር ዩናይትድ ከዚህ በኋላ የሚመጡት ጨዋታዎች ወሳኝ ናቸው ብዬ ነው የማስበው። ግን አሁን እንደተባለው ደግሞ በተለይ የቀደመ ውጤትን ከማጣፋትም አንጻር አብሮ መታየት ያለበት ይመስለኛል። አሁን አንድ የሊቨርፑል ና የማንቸስተር ዩናይትድን ጨዋታ በተመለከተ ከሚነሳው ነጥብ መካከልም አንደኛው ይሄ ይመስለኛል። ከዚህ በፊት የተመዘገበው ውጤት በማንቸስተር ዩናይትድ ና በሊቨርፑል መካከል እንዴት ያለ ነው እና አንድም ታሪክንም በተመለከተ ደግሞ አብሮ ተያይዞ የሚታይበት ይመስለኛል። ስለዚህ የማንቸስተር ዩናይትድን ና የሊቨርፑልን ጨዋታ ለብቻው እንኳን እናንሳው ቢባል ለማንቸስተር ዩናይትድ ወሳኝነቱ በጣም ሰፊ የሚሆነው አንደኛ ያው ከዚህ በፊት በተደጋጋሚ እንደተናገር ነው ተከታታይ ድሎችን እየፈለገ መሆኑ ነው። ማንቸስተር ዩናይትድ በፕሪሚየር ሊጉ ረጅም ጊዜ አሞሪም ከመጣ እንዲህ አይነት ተከታታይ ድሎች ማንቸስተር ዩናይትድ አስመዝግቦ አያቅ። ስለዚህ አንድ ጨዋታ ካሸነፈ በኋላ ቀጥሎ የሚጠቀሰው የሚጠራው ነገር ሁሉም ተንታኝ የምትለው ሁለተኛ ድሉን ማንቸስተር ዩናይትድ ያስመዘግብ ይሆን የሚል ጥያቄ ነው የሚያነሳው እና አሁን ከሊቨርፑል ጋር መሆኑ ምናልባት በጣም ጠንካራ ጨዋታ እንደሆነ እንረዳለን። ያንን ጨዋታ ለማሸነፍም ቀላል ነው ብሎ ለመናገር በጣም ያስቸግራል። ግን ከሰንደርላንድ ጋር የነበረው ጨዋታ ደግሞ ማንችስተር ዩናይትድን በሌላ መልክ እንድናስበው፣ በሌላ መልክ እንድንገልጸው የሚያስገድዱ እውነቶችንም አብሮ ሰጥቶናል። ስለዚህ ከወሳኝ ጨዋታዎች መካከል አንደኛው ነው ተብሎ ይሄ ጨዋታ መጠቀሱ ምንም ጥርጥር የለውም። እንደገና ትላንት በፕሮግራማችን ላይ ስናነሳ እንደነበረው በሊቨርፑል በኩል ገና ጨዋታው ከመድረሱ በፊት እየተደረጉ ያሉ ነገሮች ደግሞ ፉከራዎች ደግሞ ማንቸስተር ዩናይትድን ተጫዋቾቹን የበለጠ የማትጋትም አቅም ይኖራቸዋል እና ወሳኝ ነው ይሄ። ያስማማናል። እኔ እስማማበታለሁ። በወሳኝነት ለእኔ አሁን ከሊቨርፑል ጨዋታ ወይም በሊቨርፑልና በማንቸስተር ዩናይትድ መካከል ያለውን ተፎካካሪነት ተቀናቃኝነት ከማስተካከል አንጻር ወይም እዛ ጋር ያለውን የታሪክ ሽሚያ ምናምን ከመወሰን በላይ ለማንቸስተር ዩናይትድ እነሱም ያሉት የዘንድሮ የውድድር ዓመት የማንቸስተር ዩናይትድ ወሳኝ የሚባሉ ጨዋታዎች ከኖቬምበሩ ኢንተርናሽናል ብሬክ በፊት የሚያደርጋቸው እነዚህ አራት ጨዋታዎች ናቸው የሚለውን ነው የምቀበለው። የምቀበለው ለምንድን ነው? ማንቸስተር ዩናይትድ ምንድን ነው ታርጌት ያደረገው በዘንድሮ የውድድር ዓመት? ዩናይትድ ተሳክቶለታል አሪፍ ነው የሚባለው ወደ አውሮፓ ቻምፒዮንስ ሊግ ወይም ወደ ዩሮፓ ሊግ የሚያስገባውን ውጤት ማምጣት ከቻለ የዩናይትድ የዘንድሮ አላማ እና ግብ ይሄ ነው። ይህንን ደግሞ ኦውን ሃርግሬቭስ አሞሪ ምን ቁጭ አርጎ አንድ ለአንድ ቃለ መለልስ በሚሰሩበት ሰዓት ላይ ነግሮታል። ምንድን ነው የዘንድሮ ትልቁ ግባቸው ሲባል ወደ አውሮፓ የክለቦች ውድድር መድረክ መመለስ ነው። አሁን ማንቸስተር ዩናይትድ ወደዚህ ለመመለስ የሚያስችል ሁኔታ ላይ ነው ወያለው ስትኝ፣ አዎ ለእኔ አዎ። ለምን ብትኝ፣ አሁን ማንቸስተር ዩናይትድ በደረጃ ሰንጠረዥ አስረኛ ነው። ነገር ግን አራተኛ ደረጃ ላይ ከተቀመጠው ከበርንመዝ ጋራ ያለው የነጥብ ልዩነት ትንሽ ነው። በሁለቱ ክለቦች መካከል ያለው የነጥብ ልዩነት አራት ነው። ስለዚህ እነዚህን አራት ነጥብ ልዩነቶች ማንችስተር ዩናይትድ ቢያንስ አሁን ባሉበት እንዲቀጥሉ የማድረግ ግዴታ አለበት። ይሄ ማለት ማንቸስተር ዩናይትድ የተሻለ ውጤት እያመጣ በርንመዝ ቢያሸንፍም በሁለቱ መካከል ያለው የአራት ነጥብ ልዩነት እንዳይሰፋ ማድረግ ማለን። ይህንን ማረጋገጥና ማስቻል ለማንቸስተር ዩናይትድና ለአሞሪም ከአራቱ ጨዋታዎች በኋላ ከሆነላቸው፣ ከተሳካላቸው ይሄ በጣም አሪፍ የሚባል ነው። ከአራቱ ጨዋታዎች በኋላ በኖቬምበር ኢንተርናሽናል ብሬክ ወቅት ስቲል በማንችስተር ዩናይትድ እና በአውሮፓ ቻምፒዮንስ ሊግ የመጨረሻዋ ኮታ ወይም አራተኛ ብለን በምንጠራት ቦታ ላይ ያለው ልዩነት ባለው የሚቀጥል ከሆነው ለማንችስተር ዩናይትድ በጣም አሪፍ ነው። ይሄ ባለው እንዲቀጥል ለማድረግ የራስን ውጤት አለማበላሸት ነው። እነዛ ቢሸነፉ እነዛ ቢቀጠቀጡ እያልሽ አይደለም። እኔ ባልሸነፍ እኔ እንዳልሸነፍ እንዴት ላድርግ፣ የእኔ ውጤት እንዳይበላሽ እንዴት ላድረግ የሚለው ነው አይደለም ከበርንመዝ ማንቸስተር ዩናይትድ የእውነት እንነጋገር ካል በአንደኛውና እሱ ባለበት በአስረኛው መካከል ከአንደኛው አርሰናል፣ ከሁለተኛው ሊቨርፑል፣ ከሶስተኛው ማንቸስተር ሲቲ፣ ከአራተኛው በርንመዝ እያልሽ ወደ ታች ብትወርቼ ማንቸስተር ዩናይትድ ያለው የነጥብ ልዩነት በጣም ትንሽ። የሚያንሰው አርሰናል ማንቸስተር ዩናይትድን በስድስት ነጥብ ነው የሚበልጥ። የምናወራው ግን አፋችን ላይ የአርሰናልን በጣም ምርጥነት የማንቸስተር ዩናይትድን ግን በጣም ደካማነት በርንመዝ ዘንድሮ በጣም አሪፍ ነው ብለን ማንቸስተር ዩናይትድ አልሆነለትም ነው ምንድ ነው። በርንመዝ ግን ማንቸስተር ዩናይትድን የሚበልጠው አራት ነጥብ። ስለዚህ ይህንን ከዚህ በኋላ በማይፈቀዱ ሽንፈቶች እንዲያጋጥሙ በማይፈለጉ ውጤት ማጣቶች ካላበላሸው የእስካሁኑ ከዚህ በላይ መሆን ይችል ነበረ ግን የሆነው ያን ያህል የተጋነነ መጥፎ ግን አይደለም ብዬ ነው ማምነው ነ ስለዚህ ከሊቨርፑል ጋራ ከዛ ከነ ኖቲንጋም ፎረስት ጋራ ከነ ብራይተን ጋራ ምናምን ነው ጨዋታዎቹ ያሉት። ማን ዩናይትድ በእነዚህ ጨዋታዎች ላይ የሚያስመዘግባቸው ውጤቶች በጣም ወሳኝ ናቸው። ምክንያቱም ምኑን ዲፋይን ያደርጋል። ጎሉን የራሱን ግብ ታርጌት ያደረገውን ነገር ዲፋይን ያደርግለታል። እስከ አራተኛ ያለውን ደረጃ ይዞ የማጠናቀቅ አቅም አለኝ የለኝም የሚለውን ነገር ሊወስንለት ይችላል። እያወራን ያለነው ስለ ተጨማሪ አስራ ሁለት ነጥቦች ነው ሳምሬ መርሳት የሌለብን እሱ ነው። እነዚህ አስራ ሁለት ነጥቦች ከታጡ አዲዮስ፣ እነዚህ አስራ ሁለት ነጥቦች ከተገኙ ብራቮ። ከ12ቱ ዘጠኙ ቢገኝ ሰከንድ ብራቮ ነው አስራ ሁለቱ እንደሚገኙት ብራቮ ስለማለት ግን ቬሪ ኢምፖርታንት ናቸው ጨዋታዎቹ። የማንቸስተር ዩናይትድን ምንድን ነው ያለው? ለማንቸስተር ዩናይትድ የዘንድሮ የውድድር ዓመት ሼፑን የምናውቅበት ነው። የት ጋ ነው የማንቸስተር ዩናይትድ ትግል? ከወገበታችን ነው ላለመጨረስ ነው። በኔጌቲቭ ጎል ዲፈረንስ ላለመጨረስ ነው። ዘለዎስ ፖይንት ይዞ እንደገና ላለማጠናቀቅ ነው፣ ወይስ ላይ ይገዳደራል ማንቸስተር ዩናይትድ። ቅርጹን እናውቀዋለን። የዩናይትድን ሼፑን የት ጋ ነው፣ በየትኛው ካታጎሪ እንጥራው ዩናይትድን የሚለውን በደንብ በደንብ አድርጎ ነው የሚያመላክተን። ይሄ ማለት በዋንጫ ፉክክር ውስጥ ነው። ይሄ ማለት በአውሮፓ የክለቦች ውድድር ውስጥ የመግባት ፉክክር ውስጥ ነው። ይሄ ማለት ላለመውረድ በመታገል የት ጋ ነው። የአውሮፓ ሲቲ ደግሞ ቻምፒዮንስ ሊግ፣ ዩሮፓ ሊግ፣ ኮንፍረንስ ሊግ የት ጋ ነው ማንቸስተር ዩናይትድ። የሆኑ ቡድኖችን ለዋንጫ ፉክክር ትጠራያለች፣ የሆኑ ቡድኖችን ቻምፒዮንስ ሊግ፣ የሆኑ ቡድኖችን ዩሮፓ ሊግ፣ የሆኑ ቡድኖችን ኮንፍረንስ ሊግ፣ የሆኑ ቡድኖችን ደግሞ ላለመውረድ ትጠሪያለች። የትጋ ነው ማንችስተር ዩናይትድ የሚለው ይለይለታል። ይሄ ማለት ከዚህ አራት ጨዋታ በኋላ አይስተካከልም ማለት አይደል፣ ከዚህ አራት ጨዋታ በኋላ አይብስበትም ማለትም እኮ አይደል። ለምሳሌ አራቱንም ጨዋታዎች ቢያሸንፍና አሁን ባለው ነጥብ ላይ አስራ ሁለት ቢደምር ስለ ማንችስተር ዩናይትድ በቃ ብዙ ነገሮች ይወራሉ፣ ብዙ አሪፍ ነገሮች ይሆናሉ። ደዝሚን ዲክላይን አረግም ማለት አይደል። አምስት ጨዋታ ተጫውቶ አምስቱንም ሲሸነፍ ሊቨርፑልን ካየሽ በኋላ ሁለት ተከታታይ ጨዋታ የሚሸነፍ ይመስል ነበር? አይመስልም። ማንችስተር ዩናይትድ አራቱንም ጨዋታዎች በተከታታይ ቢያሸንፍ፣ አስራ ሁለት ነጥብ ቢያገኝ ሼፑን ይሰጠናል ነው እንጂ በዛው ይቀጥላል የሚል ማረጋገጫ ግን የሰጠን አይደል ለዛ አይመስልሽም ወይ? የእንግሊዝ ፕሪሚየር ሊግ ሊመለስ ነው ከኢንተርናሽናል ብሬኩ በኋላ። በዚህ ወቅት ትኩረታችንን ከሚሰቡ ጉዳዮች መካከል አንደኛው የቱ ነው ሲባል የአንቺ ፖስቲኮግሉና የአሞሪም ኖቬምበር ላይ ስቲል የዩናይትድ እና የኖቲንግሃም ፎረስት አሰልጣኝ ብለን እንጠራቸዋለን ወይ ሲባል፣ በእነዚህ አራት ጨዋታዎች ላይ የሚመዘገበው ውጤት አሞሪምን ወይ የበዛ ጫና ውስጥ ወይ ደግሞ የሚያምር መረጋጋት ውስጥ ሊከተው ይችላል ነው። ይህንን እንድንል ከሚያደርጉት ነገሮች መካከል አንደኛው ሁለት ነገሮች፣ አንድ ዩናይትድ እስካሁን ድረስ ከሰባት የፕሪምየር ሊግ ጨዋታዎች በሶስት ተሸንፏል። ዩናይትድ 2425ቱ አያምርም ነበረ። ዩናይትድ በግሪምስቢ ታውን ተሸንፎ ከካራባዋ ካፕ ወጥቷል። እነዚህ እነዚህ ነገሮች የአምናት ትዝታ፣ የዘንድሮ የግሪምስቢ ጨዋታ ሽንፈት እና ከካራባዋ ካፕ መውጣት እና በፕሪሚየር ሊግ ሶስት ጨዋታዎች መሸነፍ ስለ ዩናይትድ የምንናገረውን ነገር መልካም አላደረገውም። እንጂ ዩናይትድ በመሸነፍ ከሊቨርፑል በአንድ ነው የሚያንስ የሚበልጠው። ሊቨርፑልን ብቻ ሳይሆን ማንቸስተር ሲቲ ሲቲ ሁለት የተሸንፏል፣ ዩናይትድ ሶስቴ ነው። ሊቨርፑል ሁለት የተሸንፏል፣ ዩናይትድ ሶስቴ ነው። ሲቲን እያንቆለጳጰስን ማንቸስተር ዩናይትድን የምናኮሰስበት ምንም አይነት ነገር የለም። በምን ከሄድን በፕሪሚየር ሊግ ብቻ ከሄድን ግን ምን አለን ትዝታለን። የመሸት ትዝታ የ24 25 ምን ሆነ የጨረሰበት 15ተኛ ከዛ ምን ተባለን? አይ ፕሮሚስ ተባለ ማን አለን አሞሬም እያሸነፍን አደጋ ይመጣል እንዳልኳችሁ ሁሉ አሁን ደግሞ የማንቸስተር ዩናይትድ የበጎ ጊዜ መጀመሪያ ነው። አለ እነዚህ ሁሉ ነገሮች አልተጠበቁም። ግሪምስ ቢያሸነፈው ምናምን ዩናይትድን በሲቲ አይን ዩናይትድን በሊቨርፑል አይን ምናምን በፕሪሚየር ሊጉ ልናየው አልቻል። አልተሳሳትም፣ ሰው ስለሆነ አዎ፣ ልክ ነው። ግን ያው ከእሺ የጨርስክ መስሎኝ ነው። አይ አይደለም። እኔ አንድ ዚጋ ልጨምር የፈለግኩት ነገር የማሸነፍና የመሸነፉ ቁጥር ብቻ ነው ወይ ስለ ማንቸስተር ዩናይትድ ያለንን አመለካከት እየቃኘ ያለው አይደለም፣ አይደል? እሱ ነው ዋናው ነገር የሚመስለኝ እኔ፣ እንጂ በሊቨርፑል ሊቨርፑል ተሸንፏል፣ በአንድ ጨዋታ በመሸነፍ ነው ማንችስተር ዩናይትድ ብቻ የሚበልጠው ምናምን ብለን ይህንን የመሸናነፍ ቁጥሩን ማበላለጡ ብቻ የተሻለ ምስል ይሰጣል ብዬ አላስብም። እንዴት ነው የተሸነፈው ማንችስተር ዩናይትድ? እንዴት ነው የተጫወተው? እንዴት ይጫወታል ብለን ነበር የጠበቅ ነው የሚለው እንደዛማ ከጨመርን ከጨመርን ለማንቸስተር ዩናይትድ አዳላችሁ እንባላለን፣ ብዬ ነው። አረ እንደዛ ነው የምንባለው። አዎ እንደዛ ነው ብላላ። ለምን መሰለሽ፣ ማንቸስተር ዩናይትድ ፐርፎርማንስ፣ ሊቨርፑል ፐርፎርማንስ ከሄድን የማንቸስተር ዩናይትድ ይሻለኛል። ለእኔ ሊቨርፑል እያሸነፈ የምናወጣበትን አይነት አቃቂር ማንቸስተር ዩናይትድ ላይ አናወጣም ነበረ ማንቸስተር ዩናይትድ ሰባት ጨዋታ ተጫውቶ ፍጹም የለየለት ደካማ የሆነው የትኛው ጨዋታ ላይ ነው? ሲያስጠሉ የተባሉበት ብሬንትፎርድ ብቻ ነው። ብቻ አዎ። እናንሰዋ። ምን ችግር አለው? አርሰናልን አንድ ለዜሮ አርሰናል አሸንፏል። ማንቸስተር ዩናይትድ ባይፋር የተሻለ ቡድን ነበረ። ልዩነት አለ እዛ ላይ። ምንም ልዩነት ምንም ልዩነት የለን አደለም? የማንቸስተር ዩናይትድ ሌሎች ጨዋታዎች ከፉልሃም ከበርንሌይ፣ ከሰንደርላንድ ምናምን እኮ ናቸው ሳምር። ከዛ በተመሳሳይ ደግሞ የሊቨርፑልን ደሞ እናንሳ። ሊቨርፑል መጀመሪያ በርንመዝን ኢቨን ሲቲን አነሳልሻለሁ። እነሱም ብቻ ሳይሆን ደግሞ ቅድም አልተናገርንም እንዴ በእያንዳንዱ ወሬ ላይ እንዳንደጋግመው በሚል ነው እንጂ። በማጥቃት ማንቸስተር ዩናይትድ አንደኛ ነው በግን ሙከራ ማድረግ ሊቨርፑልን አልጠራን ሲቲን አልጠራን። ከማን ዩናይትድ ቀጥሎ አርሰናልን የጠራን በኤክሲጂ ጠራን። ማንቸስተር ዩናይትድን ሊቨርፑልን አልጠራን ሲቲን አልጠራን። ማንቸስተር ዩናይትድ ዘጠና ደቂቃ የዘለቀ ፐርፎርማንስ አላሳየም ካላን በስተቀረ ፕሮሚሲንግ የሆኑ ነገሮችን በማሳየት ረገድ እንደ ቡድን አለው አቅም። ስለዚህ ማሸነፍና መሸነፍ ብቻ አይደለም። እኔ ሳልሆን ቅድም ስናነሳ የነበረውን ሲቲን እና አርሰናልን ስናንቆለጳስበት የነበረውን መለኪያም እና አይናችንንም ጭምር ስናነሳ፣ በሊቨርፑል እየተመካን አይደለን አይደለንም፣ በጭራሽ አይደለንም። ግን እንደ ትልቅ ጥንካሬ የሚነሳው ሊቨርፑል ላይ ከነ ሽንፈቱም ቢሆን እያሸነፈ ነው ከነ ድክመቱም ቢሆን እያሸነፈ ይሄ አንድ ጥንካሬ ተብሎ የሚጠቀስ ነገር። ምክንያቱም ሳነሳ ምን አልኩሽ መሰለሽ በሊቨርፑልና በማንቸስተር ዩናይትድ በውጤት ከሄድን ሊቨርፑል ሁለት ነ የተሸነፈው ማንቸስተር ዩናይትድ ሶስት ነ የተሸነፈው አልንኩ እሱ ነው እኔ እኮ ነኝ አልኩት እሱ። ስለዚህ ያኛው ሁለት ነ የተሸነፈው ይሄኛው ሶስት ነው። በማንቸስተር ዩናይትድና በሊቨርፑል ከውጤት አንጻር ሰፊ ልዩነት የለም። ሁለት የመሸነፍና ሶስት የመሸነፍ በአንድ ሽንፈት ነው የሚበላለጡት። ኢቨን ሲቲ ሁለቴ ተሸንፏል፣ ይሄኛው ሶስቴ ተሸንፏል። አንድ አይ በመሸናነፍ ብቻ ለምን ይሆናል የሚል ነገር ሲነሳ ኦኬ ወደ ሌሎቹ ምን ሄድናን መንዝራች ሌላውም የሆነው ምንድን ነው ፐርፎርማንስ ነው። ፐርፎርማንስ በምን ይለካል? ቅድም ባል ነው ኤክስጂ ነምበር ኦፍ ሾትስ፣ ኤክስጂ ዲፈረንሺልስ፣ ኤክስጂ ኮንሲድ ምናምን በሚሉት ጥቂት የሚሞከርበት ማንቸስተር ዩናይትድ ነው። ከአርሰናል ቀጥሎ አንድ ሌላ ቡድን አለ፣ መሀል ላይ ጥቂት የሚሞከርበት ሊቨርፑል አይደለም። ያኛው መሀል ላይ ያለው ቡድን ሊቨርፑል በደንብ ይሞከርበታል። ለዛ ነው ሁለት ለዜሮ እየመራ እንኳን ውጤቱን ማስጠበቅ ያልቻለ እና ታዲያ ለምን ስለ ማንቸስተር ዩናይትድ እንደዛ ይሰማሃል ብትይኝ ግን የሚሰማኝ ሁለት ሺ አራት ሃያ አምስት አስቀያሚ ስለነበረ ሁለት ሺ አራት ሃያ አምስት እንትተን ወደ ሁለት ሺ ሃያ ስድስት ሃያ አምስት ሃያ ስድስት ስንመጣ በማንቸስተር ዩናይትድ ቤት ውስጥ ይደረጋሉ የተባሉ ለውጦች እና የተገቡት ፕሮሚሶች ማቴሪያላይዝ አልተደረጉም በግሪምስቢ ታውን ተሸነፈ እንደዚህ ያለ ቡድን ላይ ልናየው የማይገባ ኢንኮንሲስተንሲ ማንቸስተር ዩናይትድ ቤት ስላለ ማንቸስተር ዩናይትድን በተመለከተ ትችቶች ይቀርባሉ ኢንኮንሲስተንሲ ስላለ አይመስልሽ የማይመስለኝ ማልስማማበት ነገር አለኝ። እኔ ግን አሁን ብዙ ሰዓት የለንም። አንደኛ ሻይ እያጠጣን እናወራለን። አሁኔ ማልስማማበት ነገር አለኝ። ነትአይ አንደኛ እኔ ማንቸስተር ዩናይትድ ማንቸስተር ዩናይትድ ካደረጋቸው ጨዋታዎች ፕሮሚሲንግ የሚባል ጨዋታ አድርጓል በአብዛኞቹ ብዬ አላስብም። ከአርሰናል ጋር ያደረገውን ጨዋታ ና ከሰንደርላንድ ጋር ያደረገውን ጨዋታ በምሳሌነት ልጠራ እችላለሁ እንጂ በርኒሌፈርስታፍ ሌሎቹ ግን እሱ አሁንማ፣ አሁን በየአስራ አምስት ደቂቃማ እንደስታፍ ነ እኮ ማቲያስ ኩኛ እስኪጎዳ ድረስ ያለው አለ። ከዛ እሺ በቃ ግን አሁን አንሳት፣ በኋላ እሺ። እና አድማጮቻችን፣ በያላችሁበት ሆናችሁ ሸገር ስፖርትን እየተከታተላችሁ ስለሆነ በጣም አድርገን እናመሰግናለን። አሁንም ጥሩ ቀን እንዲሆንላችሁ፣ መልካም ጊዜ እንዲሆንላችሁ እንመኛለን።